ሰላም እንዴት ናችሁ? ውዴት ቶ ቤተሰቦች ዛሬ የመጣሁት የድሬዳዋ ሰዎችን ይቅርታ ለመጠየቅ ነው። ቪዲዮ ረዥም ነው፣ ከቆርጦ ነው የተቆሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ፣ እና በጣም በጣም ይቅርታ ከልቤ ነው። እናቴ ሽቲ ለብሳ ነው ያሳደገችኝ፣ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተ ለመናገር አስቤ አልነበረም። ጀስት ላይ ብላ እየተጫወት ነበረ በቀልድ መሆን የተወዛዛሪ ነው እና ቃላቱ አይኑ ይደብራል። የድሬ ሰዎች በጣም ወዳችኋለሁ። ሳሙኑ በተሰማው መረጃ ቲክቶከር ጃኒ የምትባለው ወይ ደግሞ ትክክለኛ ስዋ ስመኝ ገብሪ የተባለች በድሬዳዋ ሰዎች ላይ በተናገረችው ነገር የሰርቤት እንደገባችና በአዲስ አበባ ፕሮለስ ቁጥጥር ስር እንደዋለች ተሰምተል ማለት ነው። እንግዲህ ጃኒ ወይም ደግሞ ስመኝ ገብሪ የተባለች ቲክቶከር ለህብ ላይ በላ ከጓደኞቿ ቲክቶከሮች ጋር ሳለች የድሬ ሰዎች የድሬ ሴቶች እኮ ሽት ነው ብጠይቃቸው ለምን ቀን ነው ብላ በተናገረችው ነገር የድሬዳዋ አስተዳደር እሷ እንደከሳትና የአዲስ አበባ ፖሊስ ቁጥጥር ስር እንዳዋለት መረጃዎች እየወጡ ይገኛሉ ማለት ነው። የአዲስ አበባ ፖሊስ ቁጥጥር ስር ውላትም ወደ ድሬዳዋ ከተማ ወስዷት ለድሬዳዋ ከተማ ፖሊስ እንዳስረክብ እና በድሬዳዋ ከተማ እስር ቤት እንደምትገኝ ነው የሚ ነገረው ማለት ነው። እንደምታወቀው እንግዲህ ብዙ ጊዜ በአሁኑ ጊዜ ሶሻል ሚዲያ ላይ አንድ ትንሽ ቃላቶች በተናገሩ ቁጥር ለቀልድም፣ የሆነ ሌላ ነገርም ቀጥታ ወደ እስር ቤት የተሰበሰቡ ይገኛሉ። አሁን ብዙ ታዋቂ ሰዎች የሚባሉት ነገር ግን ደግሞ ይሄ ፍትሃዊ አይደለም። ምናልባት ሰዎች በተናገሩት ነገር እውነትም የሚገባቸው ዋጋ ማግኘት አለባቸው ወይም ደግሞ ለተናገሩት መጥፎ ነገር ቅጣት ሊገባቸው ይችላል። ነገር ግን ነገር ግን ደግሞ አሁን በኢትዮጵያ ውስጥ ይህ ነገር ፍትሃዊ አይደለም። ብዙ ኢትዮጵያን በብሄር በተለያየ ነገር እየከፋፈለ የሚሰሩት በጣም በብሄር በሃይማኖት መንግስቱን ህዝቡን እየሰደቡ የሚገኙት ትላልቅ ሰዎች የሚባሉት እድሜያቸው ከሰላሳ ምናምን ገፋ ያለ ሰዎች ዘናጭ በሆኑበት እየዘነጡ እንደፈለጉ እየተንሸራሸሩ የሚገኙባት ከተማ፣ እንዴት ደግሞ እነዚህ ለጋ እድሜ ላይ ያሉ ምናልባት ወጣትነት አለ ልጅነት አለ፣ አንዳንዴ ትንሽ ነገር በተናገሩት ቁጥር ለምንድን ነው ይህን ያህል እነሱ ላይ ኩሪት ተደርገው ወደ እስር ቤት የሚሰበሰቡት? አሁን ምናልባት እነዚህ ትናንሽ ነገሮች ተናግሩ ሊሆን ይችላል። ነገር ግን በብሄር በጥላቻ በተለይ ለምሳሌ ዮኒ ማኛን የምንወስድ ከሆነ ከዚህ በፊት መንግስትን ብሄርን ያልሰደበ ብሄር ያልሰደበ ሃይማኖት ያልሰደበ ሰው ያልሰደበ ህዝብ የለም ማለት ነው። ነገር ግን ሴፍ ሾው ላይ ቀርቦ እንደፈለገ ልቡን ደረቱን እየገፋ አዲስ አበባ እየተንሸራሸረ አንድ ሰው ምንም አልተናገረውም። ነገር ምናልባት ህጉ እውነትም እውነትን ስራ ላይ ማዋል ከፈለገ ወይም ደግሞ እውነትም ለእውነት ከቆመ ለምንድን ነው እሱ ያልጠየቀው? ለምንድን ነው እሱ ያላሰረው? እነዚህ ለጋድሜ ላይ ያሉ ልጆች በልጅነት ተግፋፍቶ ሊሆን ይችላል የሚናገሩት። በትንሽ ትንሽ ነገር በተናገሩት ቁጥር ለምንድን ነው እነዚህ የሚታሰሩት? እነዛ እንደዛ ብሄርን እየሰደቡ፣ የፈለጉትን ብሄር እያንቋሸሹ፣ ሃይማኖትን እያንቋሸሹ የሰደቡት ደረታቸውን ነፍቶ የአዲስ አበባ መንገድ ላይ ስንሸራሸረው መንግስት ያልጠየቀው ፖሊስ ያልጠየቀው አሁን በትንሽ ምክንያት እነዚህ ልጆችን ለምንድን ነው የሚጠይቀው የሚለው ነገር ለብዙ ሰዎች ጥያቄ ሆኗል ማለት ነው። እውነትም ለእውነት የሚቆም ከሆነ የእግ አካሉ ይህንን ሀሳብ ውስጥ በማስገባት ሁሉንም ላይ መስራት እንዳለበት በተለይ በብሄር በሃይማኖት ከፋብሎ የኢትዮጵያን ህዝብ መንግስትን የሚሰርቡ ላይ መስራት እንዳለበት ነው። እነዚህ ለጋድ እድሜ ላይ ያሉ በይቅርታ ብለቅ ምንም ችግር የለም ትንሽ ነገር በተናገሩት በተናገሩት ነገር ወደ ፖለቲካ ቀይሮ ወደ ሌላ ነገር መቀየር ያን ያህል ተጽዕኖ አለ ብለን አናስብም፣ የሚሉ ብዙ አስተያየት እና ሀሳቦች እየተሰጡ ይገኛሉ። ለዚህ ትብያል አዲስ ሆናችሁ ሰብስክራይበር አድርግ። ቤተሰቡን ሁላቸዋለሁ